በአሁኑ ሰዓት በዓለም አቀፍ ደረጃ እጅግ በጣም አነጋጋሪ የሆነ አይነቱ ለሱካር በሽታ ወይንም የደም ሱካር በጠን ለመቆጣጠር እና ክብደት ለመቀነስ ማጅክ ሹት ወይንም አስማተኛው መርፌ የተባለለት መድኃኒት አለ። ይህ ባደጉት ሀገራት ብዙ ኮመርሽል የተሰራለት እንዲሁም በተለያዩ ማህበራዊ ሚዲያ ከፍተኛ የሆነ ሽፋን የተሰጠው መድኃኒት ነው። የማህበረሰብ ግነት ወይንም ከዚህ መድኃኒት ጀርባ እውነት አለ? ይህን ነው የምንፈትሸው። የዚህ መድኃኒት ምንነት እንዴት የደም ሱካር መጠን ለመቀነስ ወይም አይነት ሁለት ሱካር በሽታ ለመቆጣጠር እንደሚረዳ እንዲሁም እንዴት የሰውነት ክብደት ለመቀነስ እንደሚያግዝ የመድኃኒቱ አወሳሰድ የሚያስከትሉ አንዳንድ የጎንዮሽ ጉዳትና ማድረግ ያለባችሁትን ጥንቃቄዎችን እያነሳን በዚህ ቪዲዮ ዲስከስ እናደርጋለን። ይህ መድኃኒት ኦዘምፒክ ይባላል። ኦዘምፒክ ምንድን ነው? ኦዘምፒክ ብራንድ ኔም ሆና፣ ብራንድ ኔም ማለት የንግድ ስሙ ነው። መደበኛ ስሙ ግን ሴማግሉታይድ ይባላል። መነሻው ወይም መጀመሪያ ይህ መዳኒት አይነት ለሱካር በሽታ ለመቆጣጠር የተዘጋጀው ወይም የተገኘ መዳኒት ነው። መዳኒቱ በሰውነታችን ውስጥ ልክ የመዳኒቱን ነው አገልግሎት የሚሰጥ ሆርሞን አለ፣ ጂኤልፒ ዋን የሚባል ግሉካጎን ላይክ ፔፕታይድ ዋን የሚባል ከትንሹ አንጀት የሚመረት በተለይ ከምግብ መልስ ከፍ የሚሉ የስኳር መጠን የሚያወርዱ የምግብ ፍላጎትን የሚቀንሱ በጨጓራ ምግብ ወደ ትንሹ አንጀት የሚዘዋወርበትን ፍጥነት የሚቀንሱ የመድኃኒት አይነቶች ናቸው ወይም የሆርሞን አይነቶች ናቸው። ስለዚህ የዚህን ሆርሞን አገልግሎቱን የሚመስል መድኃኒት ከውጪ ያዘጋጁት ማለት ነው። ወዘም ይሄ ግሉካጎን ላይክ ፔፕታይድ ዋን የሚባለው ሆርሞን አሁን የሰማችሁት አገልግሎት የደም ስኳር መጠን ማውረድ፣ የምግብ ፍላጎትን መቀነስ፣ ከጨጓራ ምግብ ወደ ትንሽ አንጀት የሚሄድበትን ፍጥነት የመቀነስ አገልግሎት ስኳርን ለመቆጣጠር በተፈጥሯዊ መንገድ እጅግ በጣም አስፈላጊ የሆኑ ባህሪዎች ናቸው። ይሄ ጂኤልፒ ዋን በአይነት ሁለት ሱኳር በሽታ ታማሚዎች በአንደኛ ደረጃ ይዳከማል፣ መጠኑ ይቀንሳል። ስለዚህ ያንን ለማጠናከር ከውጭ በመድኃኒት መልክ ያዘጋጁት መድኃኒት ነው ማለት። እንዴት ነው የሚሰራው? በአራት መንገድ ነው የሚሰራው። በአንደኛ ደረጃ ከቆሽት ወይም ከፓንክሬስ የሚመነጨውን የኢንሱሊን መጠን ይጨምራል። ስለዚህ የደም ስኳር መጠንን ይቀንሳል። በሁለተኛ ደረጃ የግሉካጎን አገልግሎት እንዲቀንስ ወይም ኢኒቢት ወይም ብሎክ ያደርገዋል። ምን ማለት ነው? ግሉካጎን የሚባለው ሆርሞን በኢንሱሊን ተቃራኒ በኩል የሚሰራ ነው። ኢንሱሊን የደም ስኳር መጠን ሲቀንስ ግሉካጎን የደም ስኳር መጠንን ይጨምራል። በተለይ ከጉበት የስኳር ሞቢላይዝ በማድረግ ወይም ወደ ደም እንዲመጣ በማድረግ የደም ስኳር መጠን ይጨምራል። ስለዚህ ግሉካጎን ብዙ ጊዜ ምግብ ሳንመገብ ለረጅም ጊዜ በምንቆይበት ጊዜ የደም ስኳር መጠን እንዳይወርድ ከጉበት ስኳርን ወደ ደም ውስጥ ያመጣል። ነገር ግን በስኳር በሽታ ታማሚዎች የደም ስኳር መጠን ከፍ ብሎ ስላለ የግሉካጎን አገልግሎት አይፈልግም። ግሉካጎን ባለው ደም ስኳር መጠን ላይ ስኳርን በመጨመር ከፍ እንዳያደርግ የዚህን ሆርሞን አገልግሎት ይቃረናል፣ ወይም ሳፕሪስ ያደርጋል፣ እንዳይሰራ ያደርጋል ማለት ነው። ይሄ ሁለተኛው የኦዘምፒክ አገልግሎት ነው፣ ወይም ጂ ኤል ፒ 1 አጎኒስት ሌሎች መድኃኒቶች አሉ የነሱ አገልግሎት ነው። ሶስተኛው ከጨጓራ ምግብ ወደ ትንሹ አንጀት የሚተላለፍበትን ፍጥነት ይቀንሳል። ስለዚህ የተመገብነው ምግብ ቶሎ የደም ስኳር መጠን ከፍ እንዳያደርግ ይከላከላል ማለት ነው። በአራተኛ ደረጃ ጂልፒ ዋን ሪሴፕተር በአእምሯችን ሃይፖታላሚስ በሚባል ቦታ አለ። ያንን ሪሰፕተር ስትሙሌት አክቲቤት በማድረግ ምግብ ፍላጎታችንን ይቀንሳል። አፕታይት ይቀንሳል። ሆድ ሙሉ መስሎ እንዲታይል አእምሮ ያደርጋል። ስለዚህ አንድ ሰው ምግብ አይወስድም። ምግብ ካልወሰደ ደግሞ ካሎሪ ይቀንሳል። ካሎሪ ከቀነሰ ደግሞ ክብደት ይቀንሳል፣ ወይ ስኳሩን ይቆጣጠራል። ስለዚህ ኮንሰብቱ ይሄ ነው። ስለዚህ የሚሰራበት በእነዚህ በአራት መንገዶች ነው ማለት ነው። ስኳሩ እንዴት ነው የሚቆጣጠረው ታዲያ? በአንደኛ ደረጃ ከምግብ መልስ ከፍ የሚለውን የስኳር መጠንን ኢንሱሊን በብዛት በማምረትና በትንሽ ኢንሱሊን ሰውነት በብቃት እንዲሰራ ወይም ኢንሱሊን ሴንሲቲቭ ኢፊሺየንሲ እንዲጨምር በማድረግ የደም ስኳር መጠንን ያወርዳል። የሶስት ወር ስኳር ክምችትን ይቀንሳል፣ እንዲሁም የልብ በሽታ ተጋላጭነትን ይቀንሳል። ስለዚህ በእነዚህ ምክንያቶች ኦዘምፒክ እስካሁን ድረስ የሚሰጡ አገልግሎት የራይት እየሰጠን ነው ማለት። ኦዘምፒክ ክብደት ለመቀነስ እንዴት ነው የሚሰራው? ቅድም እንዳልኳቸው ኦዘምፒክ ግሉካጎን ላይክ ፔፕታይድ ዋን ሪሰፕተሮች በአንጎል ክፍል አለው ሃይፖታላሚስ ላይ እነዛን ስቲሙሌት በማድረግ የምግብ ፍላጎትን ይቀንሳል። አፕታይት ይቀንሳል። ስለዚህ አፕታይት ከቀነሰ አንድ ሰው የሚወስደው ምግብ መጠን ይቀንሳል፣ ካሎሪ ይቀንሳል፣ ክብደት ይቀንሳል። ኦብቪስሊ፣ ሌላኛው ክብደት የሚቀንስበት መንገድ የምግብ መፈጨት ሂደት እንዲዘገይ ወይም ስሎ እንዲሆን ያደርጋል፣ ሆድ ሙሉ ሆኖ እንዲሰማ ያደርጋል። በዚህ ምክንያት ክብደት ለመቀነስ አስተዋጽኦ ያደርጋል። ሌላው የምግብ ፍላጎትን ይቀንሳል፣ ክሬቢንግ ምግብ ሊያስጥላችሁ ይችላል። ምግብ ላትወስዱ ትችላላችሁ። ስለዚህ ካሎሪ ትቀንሳላችሁ፣ ክብደት ይቀንሳል። ሌላ በዚህን ጊዜ ኦዘምፒክ ብቻውን ከ10 እስከ 15 ፐርሰንት የሚደርስ የሰውነት ክብደትን እንድትቀንሱ ሊያደርግ ይችላል። ሰው አንድ ሰው 15 ፐርሰንት ቦዲ ዌት ሎስ የ15 ፐርሰንት የሰውነቱን ክብደት ከቀነሰ ስኳር በሽታ ብኖሮ እንኳን የመቀልበስ እድሉ እጅግ በጣም ከፍተኛ። ብዙውን አስራ አምስት ፐርሰንት አምስት ፐርሰንት እንኳን አንድ ሰው ክብደት ቀነሰ፣ የደም ስኳር መጠን፣ የደም ግፍት፣ የደም ቅባት መጠን ብዙ ነገሮች ይሻሻላሉ። የሰውነት ክብደት ብዙ ነገር ይሻሻላል። አስራ አምስት ፐርሰንት ግን ካደረገ በጣም ብዙ ለውጦችን ሊያይ ይችላል። ስለዚህ ይህን ያክል ተጽዕኖ ይፈጥራል። እንዴት ነው የሚወሰደው? ኦዘምፒክ በሳምንት አንድ ጊዜ በመርፌ ነው የሚሰጠው። በዝቅተኛ ዶዝ ይጀመራል። ቀስ እያለ የግለሰቡ የመቋቋም አቅሙ እየታየ ዶዙ እየተጨመረ ሊሰጥ ይችላል እስከ ሁለት ሚሊግራም። ከ0 25 ተጀምሮ እስከ ሁለት ሚሊግራም ድረስ ሊካሄድ ይችላል። በተመሳሳይ ቀን በሳምንት አንዳንድ ጊዜ የሚሰጥ መድኃኒት ነው ማለት ነው። እንግዲህ መድኃኒት የሆነ ሁሉ የራሱ የሆነ ጎንዮሽ ጉዳት አላቸው። ስለዚህ ኦዜምፒክም የራሱ የሆነ ጎንዮሽ ጉዳት አለው። ብዙ ጊዜ የሚታዩት ጎንዮሽ ጉዳት ማቅለሽለሽ፣ ማስመለስ፣ ሰገራ ማስቀመጥ፣ ወደ መንፋስ ስሜት፣ ቁርጠት አይነት ስሜት ሊኖር ይችላል። ምግብ አወሳሰድ ላይ ችግር ስላለ ዲዚነንስ ራስን መሳት ወይም አእምሮ የመቅለል አይነት የማዞር አይነት ስሜት ሊከሰት ይችላል። ግን እነዚህ ስሜቶች በጊዜ ሂደት ኢምፕሮቭ ሊያደርጉ ይችላል። አንድ ሰው እየተቋቋመ ሲሄድ ኢምፕሮቭ ሊያደርጉ ይችላሉ። በጣም ማኔጅ ሊደረጉ የሚችሉ ሲምፕቶሞች ናቸው፣ ወይም ሳይድ ኢፌክቶች ናቸው። ዚ ራ ክሪቲካል ማለት ነገር ግን አንዳንድ ጊዜ በጣም ሲሪየስ የሆኑ ሳይድ ኢፌክቶች ሊመጡ ይችላሉ። ለምሳሌ እንደ ፓንክራታይቲስ የቆሽት ወይም ፓንክሬስ የመቆጣት ሂደት፣ የሀሞት ከረጢት ችግር፣ የኩላሊት ጉዳት አይነት ነገር ሊከሰት ይችላል። ምክንያቱም ፈሳሽ በተለይ በትክክል ካልወሰዳችሁ ዲሃይድሬሽን በማምጣት ኩላሊት እንዲጎዳ ሊያደርግ ይችላል። ለእንቅርት ካንሰር አጋላጭ ሁኔታዎች ሊኖሩ ይችላሉ። ግን እነዚህ በጣም የተለመዱ የጎንዮሽ ጉዳቶች አይደሉም ማለት ነው። ስለዚህ እስካሁን ድረስ ሴፍ ነው። በአንደኛ ደረጃ ብዙ ውጤታማ የሆኑ ለውጦችን ሊያመጣ የሚችል መድኃኒት ነው። በሶስተኛ ደረጃ ግን ዋጋውና ኢትዮጵያ ውስጥ መገኘት ሁኔታ እርግጠኛ አይደለሁም። ምናልባት ኦዘምፒክ ኢትዮጵያ ውስጥ የሚሰጥ ከሆነ የምታውቁ ሰዎች ካላችሁ በኮመንት ሌሎች ሰዎች ብታስተዋውቁ። ውጭ ሀገር በጣም በስፋት ብዙ ሰው እንደሚጠቀም አውቃለሁ። እንዲሁም ደግሞ በጣም ኮመርሻላይዝ የተደረገ መድኃኒት ነው ብያቸዋለሁ። እንዲሁም መድኃኒት በዚህ ደረጃ ማስታወቂያ ሲሰራ እኔ በኦዘምፒክ ነው ያየሁት፣ እና በጣም ገርሞኝ ነበረ። ስለዚህ ወደ ጥንቃቄው ስንመጣ ኦዘምፒክ ለአይነት ሁለት ሱካር በሽታ ብቻ የሚሰጥ መድኃኒት ነው። ለአይነት አንድ ሱካር በሽታ ማሰብ አንችልም። መድኃኒቱ በሚወሰድበት ጊዜ ሬጉላርሊ የደም ሱካር መጠን ቶሎ ቶሎ ቼክ ማድረግ ያስፈልጋል። አልኮል አለመውሰድ ነው። ከፍተኛ የሆነ ፈሳሽ ይፈልጋል፣ ፈሳሽ መውሰድ ያስፈልጋል። ስለዚህ ኦዘምፒክ መውሰድ እንዲህ ነው አዋጭ ነው ከዋጋውም አንጻር ካሉ ሳይድ ኢፌክቶች ሁኔታውን ስናይ የስ ኢፌክቲቭ ነው። የደም ሱካር መጠን ለመቆጣጠር ክብደት ኮንትሮል ለማድረግ በጣም ውጤታማ የሆነ መድኃኒት ነው። እንዲሁም ከሱካር በሽታ ጋር ተያይዞ ለሚከሰቱ ረጅም ጊዜ ኮምፕሊኬሽኖቹን ይቀንሳል። ስለዚህ መውሰዱ ጠቃሚ ነው ማለት ነው። ነገር ግን ዝም ብሎ ማንም ተነስቶ መውሰድ አይችልም። ሜዲካል ሱፐርቪዥን ያስፈልጋል። በሐኪም ታዞ የሐኪም ክትትል ተደርጎ ነው መወሰድ ያለበት። በተጨማሪ መድኃኒቱን ብቻ መውሰድ ሳይሆን ሌሎች የአኗኗር ዘይቤዎችና የአመጋገብ ጥንቃቄዎችን አንድ ላይ ማድረግ ያስፈልጋል አንድ መታወቅ ያለበት ኦዘምፒክ በራሱ ብቻ ስኳር በሽታን እስከምትቀለብሱ ድረስ ሊረዳችሁ ይችላል ክብደት በመቀነስ ስኳሩን ኮንትሮል በማድረግ ነገር ግን መድኃኒቱን ስታቆሙ ተመልሶ ሊመጣ ይችላል ስኳሩ ይሄ ብዙ ጊዜ የሚታይ ችግር ነው ኤኒዌይዝ አመጋገብ ላይፍ ስታይላችሁን አንድ ላይ አድርጋችሁ ማስኬድ ይኖርባችኋል ማለት ነው ስናጠቃልለው ኦዘምፒክ ወይም ሰሚ ጉሉታይድ የጂልፒ ዋን ወይም ጉሉካጎን ላይክ ፔፕታይድ ዋይን አጎኒስት የሆነ ለአይነቱ ለሱካር በሽታ መጀመሪያ ደረጃ የተሰጠ ግን በኋላ ላይ ክብደትም ስለቀነሰ ብዙ ሰዎች ተመራጭ ያደረጉት መድኃኒት ነው። የደም ሱካር መጠንን ያወርዳል፣ ክብደትን ይቀንሳል። በሳምንት አንድ ጊዜ የሚሰጥ ዶዙ በሂደት ከፍ የሚደረግ መድኃኒት ነው። ጎንዮሽ ጉዳቶች አሉ። የጎንዮሽ ጉዳቶች ግን ማኔጀበል የሆኑ ወይም መቆጣጠር የምንችላቸው ናቸው። ዛሬ ቪዲዮ ይህን የመሰለ ቪዲዮን ከወደዳችሁት ላይክ እና ለምትወዷቸው ሰዎች ደግሞ ሼር አድርጉላቸው። ቻናሌን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሌላ ጊዜ ደግሞ ሌላ ቪዲዮ ይዤ እስክመጣ ድረስ ክዋይንካችሁም ሲዩ